ለምሳሌ አንድ ሰው በጣም እየሮጠ ነበረ። እየሮጠ ያለ እግሩ ስር አንድ ነገር ብንከትበት ወይ ደግሞ እንቅፋት ቢመታው በከፍተኛ ሁኔታ ይወድቃል፣ ወይ ደግሞ በአፍጢሙ ይወድቃል ማለት ነው። እዚህ ጋ የተጠየቀው ጥያቄ ተመሳሳይ ነው። ዛሬ ስለዚህ ማብራሪያ ሰጣቸኋለሁ። ላይክ ፎሮ፣ ሼር፣ ኮፒሊንክ አርጉ። ተሽከርካሪን ስናሽከረክር ነዳጅ እየሰጠን ስንሄድ የተሽከርካሪያችን ሞተር አርፒኤሙ እስከ 4500 እና 5000 ድረስ ይሄዳል። እስከ 8000 ሊሄድ ይችላል። ከዛ በኋላ ግን ሬድ ዞን ውስጥ ነው የሚገባው፣ ወይ ደግሞ ዴንጀር ዞን ነው ማለት ነው። የተሽከርካሪያችን ማርሽ ደግሞ 5 ወይ ደግሞ 6 ማርሽ ይኖራል። ስለዚህ እዚህ ጥያቄ የተጠየቀው ምንድነው በአምስተኛ ማርሽ እያሽከረከርን እያለ አንደኛ ማርሽ ብናስገባ ምን አይነት ችግር ይመጣል የሚል ነው። ቅድም እንደተነጋገርነው እንግዲህ አንድ ሰው በከፍተኛ ፍጥነት እየሮጠ እያለ ፍጥነቱን መቀነስ ሲፈልግ በራሱ መንገድ ፍጥነቱን ቀስ እያለ መቀነስ አለበት እንጂ እግሩ ላይ አንድ ነገር ብንቀት ወይ ደግሞ እንቅፋት የመታው ያ ሰው ይወድቃል ማለት ነው። ወደቀ ማለት እንግዲህ የተለያዩ ጉዳቶች አካሉ ላይ ያጋጥመዋል። በተሸካሪዎችም ላይ እንደዚህ አይነት ችግሮች ያመጣል። ተሸካሪው በአምስተኛ ማርሽ እየሄደ የኢንጂኑ አርፔኤም ወይ ደግሞ ሪቮሉሽን ፐርሚኒቱ አራት ሺ አምስት መቶና አምስት ሺ ላይ ደርሶ ሊሆን ይችላል። ነዳጅ እየሰጠ ነው ማለት ነው። ይህንን እንግዲህ ምንም አይነት ፍጥነቱ ሳንቀንስ ቀጥታ ከአምስተኛ ማርሽ አንስተ ላይገባ ይችላል። አብዛኛው ተሽከርካሪዎች እንደውም ትልልቅ ተሽከርካሪዎች ላይ ላይገባ ይችላል። አነስተኛ ተሽከርካሪዎች ላይ ምናልባት ሊገባ ይችላል ሁለት ወይም ሶስት ነው ሲሆን፣ አንደኛ ማርሽ በጣም አስቸጋሪ ነው ለመግባት በጉልበት ሊሆን ይችላል እናስገባው የምንችለው ያው በጉልበት አስገባ ነው ማለት ድምጽ ያመጣል ከፍተኛ ጉዳቶችን ያመጣል ነገር ግን ያ ማርሽ ቢገባ ምንድነው የሚሆነው የሚለውን ነገር ብናይ ሶስት መሰረታዊ ችግሮችን ያመጣል አንደኛው ችግር ምንድነው ኢንጂን ኦቨር ስፒዲንግ ነው ለምሳሌ አምስተኛ ማርሽ ላይ ነበርን 3500 ወይንም 4500 አርፒኤም ላይ እየሄደ እያለ ልክ እኛ ጊር ሪዳክሽን ስናደርግ ወይ ደግሞ ከአምስተኛ ማርሽ ሁለት አንድን ታውት ሁለተኛ ማርሽ እንኳን ብናስገባለት ምንድነው የሚሆነው ያን አምስት ሺህ የሚሄደውን ወደ ስምንት ሺህ ከፍ ልናደርገው እንችላል ወይ ደግሞ ሶስት ሺ አምስት መቶ ጊዜ ሲዞር የነበረውን ኢንጂን ስድስት ሺህ ሰባት ሺህ ጊዜ እናዞረዋለን ማለት ነው ይሄ እንግዲህ ምን አይነት ችግሮችን ያመጣል በተሽከርካሪያችን ሞተር ውስጥ የክራንክ ሻፍትን መሰበር ሊያመጣ ይችላል የክራንክ ሻፍት ቤሪንጎች መደረብ ወይ ደግሞ የብሮንዚና መደረብ ሊያመጣ ይችላል የኮኔክቲንግ ሮድ መጣመም ሊያመጣ ይችላል ፒስተን ብሎኩን በርድሶ ሊወጣ ይችላል። ቫልቮች ሊጣመሙ ይችላሉ ማለት ነው። ይሄ እንግዲህ ምን ማለት ነው? ሞተሩ ቶታል ዳሜጅ ሆነ ማለት ነው። ሞተሯው ሊነክስ ይችላል ወይም ሲዝ ሊያደርግ ይችላል። የተለያዩ ክፍሎች ቢቀየርለት ድጋሜ ለአገልግሎት ሊሰጥ ይችላል። ይሄ ግን ምንድነው? ቶታል ዳሜጅ ነው ይባላል። ለምሳሌ ክራንክ ሻፍት ቆረጠ ማለት የሞተሩ ትልቁን ፓርት ቆረጠ ማለት ነው። ይሄ ከፍተኛ ውጪ ያስወጣናል። ብሎኩ ተሰበረ ወይ ደግሞ ተበረደሰ ማለት ነው፣ አዲስ ብሎክ ነው የምናስገዛው ማለት ስለዚህ አንደኛው ችግር ምንድነው? ኢንጂን ኤክሴሲቭ ስፒዲንግ ነው፣ የተለያዩ የሞተር ክፍሎችን ይጎዳል። ሁለተኛው ደግሞ የቬይክል ስቴቢ ስታቢሊቲውን ያጣል፣ ወይንም ተሽከርካሪውን ኮንትሮል ማድረግ አንችልም። ተሽከርካሪው አምስተኛ ማርሽ ላይ ነበረ፣ ከፍተኛ አርፒኤም ላይ ነበረ፣ ተሽከርካሪው በጣም እየሮጠ ነው። ቢያንስ መቶ ወይንም ከመቶ 20 ኪሎ ሜትር ፐር አወር በላይ እየተሽከረከረ ነበረ። ልክ ግን ወደ አንደኛ፣ አንደኛን ተውት በያለው ለጊዜ ላይ ገባ ይችላል። ሁለተኛ ወይንም ሶስተኛ ማርሽ እንኳን ገባ ብንል የተሽከርካሪውንም ጎማ ስለሚያስረው፣ ወይንም ደግሞ እንዳይዞር ስለሚያደረገው መሬቱ ላይ መንሸራተት ይጀምራል። በተለይ በርጥበት ጊዜ ከሆነ ተሸካሪያችን ከቁጥጥር ውጪ ይሆናል ማለት ነው። ሁለተኛው ችግር ይሄ ነው። ሶስተኛው ችግር ደግሞ በትራንስሚሽንና ድራይቭ ትሬን አካባቢ ከፍተኛ የሆነ ጉዳቶችን ሊያመጣ ይችላል። ከፍሪሲዮን ጀምሮ ካምቢዮ ላይ፣ ፕሮፕለር ሻፍት፣ ዲፈረንሻል እስከ ሺ ሚያስ ድረስ ያሉ እነዚህ ሬር ዊል ድራይቭ የሆኑ ተሽከርካሪዎች ላይ ፍሮንት ዊል ድራይቭ የሆኑ ተሽከርካሪዎች ላይ ደግሞ ሲቪ ጆይንት እና የትራንስአክስል የሚባሉ ሲስተሞችን በሙሉ ከጥቅም ውጪ ሊያደርግብን ይችላል ማለት ነው። ስለዚህ ከአምስተኛ ማርሽ ወደ አንደኛ ማርሽ መቀነስ እጅግ በጣም ብዙ ጉዳቶችን ያመጣል። ሞተር ላይ ችግር ያመጣል። የተሽከርካሪው ቁጥጥር ላይ ችግር ያመጣል፣ ወይም ኮንትሮል ማድረግ አንችልም። የተሽከርካሪ ትራንስሚሽን ሲስተሞች ላይ ከፍተኛ የሆነ ጉዳቶችን ያመጣል ማለት ነው። መቀነስ ይቻላል። እንዴት አድርገን ነው? አምስተኛ ማርሽ ላይ ነበረ፣ ፍጥነቱን እንቀንሰዋለን። አርፔሙ ይቀነሳል፣ ስፒዱ ይቀነሳል ወደ አራት አሁንም ልክ እንደዛው በፍሬ ሊሆን ይችላል፣ በፍሬና ሞተር ሊሆን ይችላል እያቀናነስን ወይንም በጣርቃን ላይ እያቀናነስን ከአራት ወደ 3 ከ3 ወደ 2 ከሁለት ወደ አንድ እያደረገን ልንቀንስ እንችላለን። ወይም ደግሞ ለምሳሌ በከፍተኛ ፍጥነት እየሄድን ለአደጋ የሚያጋልጥ ነገር አጋጠምን እና ፍሬን ፍሪ ሲሆን ይዘን ቆምን። ከዚህ በኋላ አምስት ናውጥተን ስንፈልግ አንድ ልናደረግ እንችላለን። ቆመን ከነበረ ወይ ደግሞ የአንደኛ ፍጥነት ላይ ከደረሰን መቀየር እንችላለን። ከአምስት ወደ አንድ የአንደኛ ፍጥነት ላይ ለምሳሌ በ80 እየሄድን እያለ ነዳጅ ከክለነው በፍሬን አብርደን አብርደን አብርደን መኪናው ፍጥነቱን ቀንሶ ቀንሶ ቀንሶ እስከ 20 ኪሎ ሜትር ፐር አውር ወይ ደግሞ 15 ወይ 10 ኪሎ ሜትር ፐር አውር ደረሰ ማለት አምስተኛ ማርሽ ላይ ያለ ወይም ደግሞ በከፍተኛ ፍጥነት እየሄድን እያለ ፍጥነቱን በጣም ቀንሰ ነው። ሶስት፣ ሁለት፣ አንድ ልናደርግ እንችላል። አራትንም ዘለን ማለት ነው ፍጥነቱ በጣም ከቀነሰ። ከዛ ውጭ ግን በከፍተኛ ፍጥነት፣ በከፍተኛ አርፒ የሚሄደን ከቀላል ማርሽ ወደ ከባድ ማርሽ መቀየር ዳውን ሺፍት ይባላል። ከፍተኛ ነው ጉዳቶችን ያመጣል። እነዚህ አይነት ወሳኝ መረጃዎችን ለማግኘት ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ